አስር ሺ ብር ሽልማት ያለው የጥያቄና መልስ ፕሮግራም ስላለን ስልክ ሰው ጋር ደውለሽ ታስመልሻለሽ። ኳስ እንደምትለኝ አስር ሺ ብርና ከኳስ የቱ ይሻልሻል? ኳስ መቀረጽ ምንድን ነው? ጥያቄ አልጠየቅሽ ነው

አራት ሺ ደርሰሻል። እንግዲህ ደፋርና ጭስ በያት። እንግዲህ ተይቸው ጭስ ባጎረስኩ ተነከስኩ። ሰላም ኃጢአት ሳያበዙ እና ሳያበዙ ኃጢአት ነው ያልኩሽ። እና ቅዱስ ደህና ነው። አረ ኃጢአት ሳያበዙ የአስር ሺህ ብር ተሸላሚ ሆነሻል። እንኳን ደስ ያለሽ።